ሰላም ጤና ይስጥልኝ። የተከበራችሁ ደርማቻችን የዕለቱን ዜና ጀላችሁ ቀርቤያለሁ። ልዑል ብርሃኑ ነኝ። አብራችሁን ቆዩ። የዕለቱ ዋና ዋና ዜናዎችን ላሰማችሁ። ሊታይ ጀራና ታደሳ ወረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆኖ ተሾሙ። አሜሪካን ከኢራን ጋር በቀጥታ የኒውክሌር ድርድር እያደረገች መሆኑን ገለጸች። እነኝን አንድ ባንድ ይደርስላችሁ። ሰብስክራብ እና ላይክ እንድታረጉልኝ በአክብሮት እየገለጽኩ ወደ ዜና አመራችኋለሁ። አብራችሁን ቆዩ። ሊተናል ጄኔራል ታደሰ ወረደ የትግራይ ክልል ግዛዊ አስተዳደር ፕሬዝዳንት ሆኖ መሾማቸው ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋው የማብራሪያ ሚዲያ ገጻቸው ላይ ይፋ ያደረጉት የትግራይ ክልል ግዛዊ አስተዳደር ፕሬዝዳንት ምክትል ፕሬዝዳንት ሆኖ ሲያገለግሉ የነበሩ ሊተናል ጄኔራል ታደሰ ወረደ የፕሬዝዳንት ስልጣን ከአቶ ጌታቸው መረከባቸውን ተናግረዋል። ዛሬ በይፋው በሰላም መንገድና በአዲስ የባለ ስልጣንና ሽግግርና ቅብብሎች ለማካሄድ የተዘጋጀ ፕሮግራም አከናውኑ የስራ ስልጣን ርክክብ ማድረጋቸውንም ጭምር አስታውቋል። ይህ ሹመት የተሰጠው መጋቢት 12 2015 ዓም የመጀመሪያ የክልል ጊዛዊ አስተዳደር ፕሬዚዳንት ሆኖ የተሾሙት አቶ ጌታቸው ረዳ ከኃላፊነታቸው መሰናበታቸውን ከተገለጸ ከአንድ ቀን በኋላ ነው። አቶ ጌታቸው ረዳ ስልጣንን በተረከቡበት ጊዜ 27 አባላት ያሉት የጊዜያዊ አስተዳደር ካቢኔ አወቃቀር የነበረ ሲሆን ከፌዴራል መንግስት ጋር በተደረገው ጦርነት የትግራይ ኃይሎች ሲመሩ የነበሩት ሊተራል ጀነራል ታደሳ ወረዳና የቀድሞ የሀገሪቷ ሰራዊት ኢታማዦር ሹም ሊተራል ጀነራል ጻድቃን ገብረትንሳይ በምትክል ፕሬዚዳንትን ማድረግ ተሽሙ ነበረ። ሚኒስትር አጀራት ታደሳ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት የጸጥታ ቢሮ ኃላፊ በመሆኑን ጊዜያዊ አስተዳደርን ሲያገለግሉ ቆይተዋል። ለሁለት ዓመታት ያል በስልጣን ላይ የቆይታ ጌታቸው ረዳ የህወት አመራሮች በሁሉም ጎራስ መከፋፈላቸውን ተከትሎ ስልጣናቸው አጣብቄ ውስጥ ገብቶ ነበረ። በፓርቲ ሊቀመንበር ደብረ ደብረጽዮን ገብረ ሚካኤል የሚመራ ቡድን በክልል የሚገኙ የወረዳና የከተማ አስተዳደር ጽፈት ቤቶችን እየተቆጣጠረ ሲሆን አቶ ጌታቸው ረዳ ወደ አዲስ አበባ መጥቶ ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ ራሳቸው ለሚሾሙት ግዛዊ የትግራይ ክልል ፕሬዚዳንት የክልል እጩዎችን እንዲጠቁምላቸው መጋቢት 17 2017 ዓ ም በኤክስ ጋጻቸው ላይ ጥሪ አቅርቦ ነበረ። ያንን ተከትሎ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ መጋቢት 30 2017 ዓ.ም ተመራ ሊትራ ጀራን ታደሳ ወረዳ የክል ግዛዊ አስተዳደር ፕሬዝዳንት ሆኖ መሾማቸውን አስታውቋል። ወደ አሜሪካ የምትልካቸው ሸቀጦች ላይ ቻይና የጣለችው 34 በመቶ ታሪፍ የማይነሳ ከሆነ ተጨማሪ 50 በመቶ ታሪፍ ቻይና ላይ እንደሚጣል አስታውቋል። ባለፈው ሳምንት ቻይና ላይ ለተጣለው ታሪፍ በምላሽ ቻይና 34 በመቶ ታሪፍ እንደምትትል አስታውቋለች። ትራምፕ ቻይና ላይ የጣለው አጸያፊ ታሪፍ እስከ ማክሰኞ ድረስ ካላነሳች 50 በመቶ ተጨማሪ ታሪፍ እንደሚጣልባት አስጠንቅቀዋል። ትራምፕ የጣሉትን ታሪፍ በተመለከተ በአሜሪካንና የቻይና ኤምባሲ የምጣኔ ሀብትም ጭቆና ላይ መብታችን ከማስጠበቅ ወዳላ እንልም ስሉ ተናግረዋል። ትራምፕ ተጨማሪ 50 በመቶ ታሪፍ ቻይና ላይ ለመጣል ከጣሉ የአሜሪካን ተቋማት ከቻይና የሚያስገቡት ምርቶች በአጠቃላይ 104 በመቶ ታሪፍ እንደሚጣልባቸው አስጠንቅቀዋል። ይህ የዓለም ሙሉ ትልቁ ምጣኔ ሀገራት የንግድ ጦርነትን እንዳይበብስ ተዘግተዋል። ትራምፕ በቱሪስት ሶሻል ገጻቸው ለከቻይና ጋር ስላለው ታሪፍ እንደሚነጋገሩ የተያዘ እቅድ ተሰርዟል ስሉ ተናግረዋል። ከሌሎች ሀገራት ጋር ስላለው ታሪፍ የሚደረገው ድርድር ለጊዜ መጓተቱን ተናግረዋል። ብዙ ሀገራት ከእኛ ጋር ለመደራደር እየመጡ ነው፣ ፊታዊ ድርድር ይሆናል ስሉም አክለዋል። ቻይና የአጸያፊ ታሪፍ እንደሚጥል ቢያስተናቀቁም፣ ቻይና ግን ታሪፉን ለመጣል ወስናለች ተብለዋል። አሜሪካ ና ኢራን በኒውክሌር ስምምነት ለቀጥታ ውይይት ቅዳሜ እለት እንደሚጀምሩ ዶናልድ ትራምፕ ተናገሩ የኢራን የውጭ ጉዳይ ሚኒስትር ውይይቱ እንደሚካሄድ አረጋግጠው ውይይቱ የሚካሄደው በተዘዋዋሪ ሊሆን ይችላል ካሉ በኋላ እድሉ የመሆኑን ያህል ምን እድል ነው ይዞ ይመጣናል ስሉ ተናግረዋል የዩናይትድ ስቴትስ ፕሬዚዳንት ሰኞ እለት በዋሽንግተን ና በቴህራን መካከል የሚደረግ ውይይት በከፍተኛ ባለስልጣናት ደረጃ ማለትም ተናግረዋል ስምምነት ላይ ካልተደረሰ ለኢራን በጣም መጥፎ ቀን ይሆናል ስሉም አስጠንቅቀዋል ባለፈው ወይ የኢራን ከፍተኛ የሃይማኖት መሪ አያቶላሊ አሜሪካ ያቀረበችው የቀጥታ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ዶናልድ ትራምፕ በኢራን ለወታደራዊ እርምጃ ሊወስዱ እንደሚችሉ ተናግሮ ነበረ። ትራምፕ ውይይቱን ለማደቅ ቀጥሮ መያዙን የተናገሩት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋራ በዋይት ሀውሳቸው ከተገናኙ በኋላ ነው ተብለዋል። ትራምፕ ቅዳሜ ለተካ ኢራን ጋር በጣም ትልቅ ስብሰባ አለን። ከነሱ ጋር በቀጥታ እንነጋገራለን እና ምናልባት ስምምነት ሊደረስ ይችላል። የሚሆነውን ጥሩ ነገር ከሆነ እሳየው ብለዋል። ትራምፕ አክለውም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ስሉም የተናገረ ሲሆን ኢራን የኑክሌር ጦር መሳሪያ ሊኖረት አይችልም። ውይይቱ ካልተሳካ በእውነት ለኢራን በጣም መጥፎ ቀን ይሆናል ስሉም ተናግረዋል። ፕሬዚዳንቱ የሚደረገው ንግግር በምን ደረጃ እንዳለ ማን እንደሚሳተፍ ባለስልጣናትና ማን እንደሆነ ከመናገር ተቆጥቧል ተብለዋል። የኢራን የውጭ ጉዳይ ሚኒስትር ዋሽንግተንና ቴራን ሚያዝያ አራት 2017 ዓ ም በኦማን እንደሚገናኙ አረጋግጠዋል።